ሁላችሁንም ሰላም ብያለሁ፣ በያላችሁበት ሰላማችሁ በዚህች በሌሊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ስትጀምሩ በላይክ ጀምሩት። ዛሬ በፈዋር ቻናል ትንሽ አወዛጋቢ የሆነ ቪዲዮ ነው የሰሩት። መጀመሪያው አሪፍ ነበረ፣ መጨረሻው ግን ቪዲዮ እራሱ እስኪያልቅ አልጠበቀም። ፈዋር ትቷቸው ነው የሄደ የነበረ ማለት ነው። ሰሞኑን ስለተፈጠረውም እንዲሁም አንዳንድ ሀሳቦች እየተናገረ ነበረ ፉአድ ቡራክ እና ፍቅር ሆነው ቪዲዮ እየሰሩ እያሉ የቡራክ ጓደኛ መታ አወዛጋቢ የሆነ ነገር ተናግራቸው ያ ቪዲዮቸው ጥሩ አልነበረም። ግን በሌለኛም ቀን ደግሞ ተደግሟል። በዛን ቀን ግን ፉአድ አልነበረም። ፍቅርና ቡራክ እንዲሁም ደግሞ የቡራክ ጓደኛ ሆነው የሰሩት ቪዲዮ ላይ ያ አላስደሰተውም። ፉአድን ውሃ እስከመርጨድ ድረስ ለዋ ላይ እንደዚህ አይነት አላስፈላጊ ቃላቶችን መናገር የለባትም ነበረ። ፍቅር ፍቅር ማለት ፍቅር የሆነች ልጅ ናት እና እንደዚህ አይነት ነገር የሚገባት አይደለችም ብሎ ደግነቱ እኔ ያለመኖሪ እያለ እየተናገረ ነበረ ማለት ነው። እና ዛሬ ደግሞ ፈትያ ላገኝህ ብላኛለች። ምን እንደሚፈጠር ደግሞ አላቅም። ሰሞኑን ከፍቅር ጋር የሰራቸው ቪዲዮ ያንን ነገር ልጅቱ ብዙ እንዳላስደሰተቻት ተናግሯል ማለት ነው። ፉአድ ለምን እንደዚህ ያደረገቻት ፍቅርን ብላ ተበሳጭታለች እያለ እየተናገረ ነበረ። ከዛም በኋላ ግን እቴያም ከመጣች በኋላ ማናት? እንዴት ተገናኛችሁ? እያለች እየጠየቀችው ነበረ። ፉአድም ከዚህም በኋላ እኛ ምንም አይነት አወዛጋቢ የሚሆን መጥፎ ነገር አንፈልግም። እኛ ሁላችንም አሁን ላይ በጣም ሰላም ነን። ሁሉም ሰው የሆነ ችግር ካለ እዛው መፍታት አለበት። ከኛ ጋር ምንም አይነት ግንኙነት ባይኖር ጥሩ ነው። እኛ አሁን ባለንበት ሁኔታ ደስተኛ ስለሆንን ጥላሸት ባይቀቡን አሪፍ ነው ብያለ እየተናገረ ነበረ። ፈትያም ደግሞ ስጦታ ተልኮላቸዋል ለፍቅር እና ለቡራክ ብላ ስጦታ ይዛ መታለች። እንዲሁም ደግሞ ፈትያ አዲስ ቻናል ስለከፈተች በእሷ ስም ደግሞ የተለያዩ ቻናሎች እንደተከፈቱ እና ቪዲዮ እየተለቀቀ እንደሆነ ብዙ ሰብስክራይብ እያገኙና ብዙ ቪው እያገኙ እንደሆነ ተናግሯል። የእሷ ደግሞ 13ሺ ሰብስክራይብ ያለው ነው። ወደፊት ደግሞ 20ሺ ትገባለች ብሎ መልካምኞቱንም እየገለጸላን ነበረ። በእሷ ስም የከፈቱትንም ደግሞ መልእክት አስተላልፏል። በራሳቸው መስራት እንዳለባቸው እየተናገረ ነበረ። እውነት ነው። ማንም ሰው የራሱ በራሳቸው ቻናል ቢከፍቱ በራሳቸው ስም ቢከፍቱ እና እያንዳንዱን ነገር ያለውን ጥቅምና ጉዳትም የሚታወቀው የራስ ሲሆን ነው። በነገራችን ላይ ማለት ነው እነሱ ደግሞ ያው ፍቅር ይህን ቻናል ከፍታ ለፈት ያ ሰርፕራይዝ አድርጋት አለኝ። ስለዚህ ከቻሉ ማበረታታት፣ ካልተቻለ ደግሞ የራስን ያልሆነ ነገር እንደ ራስ ማድረግ ትንሽ ከበድ ይላል። የራስ የሆነ ነገር ጥቂትም ቢሆን ያስደስታል ማለት ነው። ብራክ እንደሚመጡ እየነገረችው ነበረ። እኔ እኮ እኔ እና አንቺ ብቻ መስሎ የነበረ ምክንያቱም ካሜራ አማን ይዘህ ጠብቀኝ ስትይኝ ምን እንደምንሰራ ባላውቅም፣ ግን የሆነ ቪዲዮ የሚሰራ ያለን መሰለኝ ነግረሻቸዋል ማለት ነው ብሎ በጣም ደስ ያለው በመምጣታቸው ማለት ነው። ይመጣሉ ስትለው ከመጡ በኋላ ግን ደግሞ ለነሱ ስጦታ እንዳላቸው እንዲሁም ደግሞ ያ ስጦታ ደግሞ ያው ስማቸው ያልተገለጸ መሆኑን ስትነግረው በጣም ቅር እያለው መጣ ማለት ነውና ከዛ ግን መጀመሪያ ላይ ፍቅር ልብሱን ለበሰችው። ከዛ ደግሞ ቡራክም ለበሰ ያንን ልብስ ማለት ነው። መጀመሪያ ፍቅር ለብሳው ስለነበረ በጣም ያምርብሻል፣ አምሮብሻል እያለ ነገራት ነበረ። እንዲሁም ደግሞ ፈትያም ፉአድን በጣም ደስ ብሏቸው ነበረ። ግን ቡራክ ለብሶ ሲመጣ ፍቅርን የለበሰችውን ሲያይ በጣም ነው የደነገጠ ማለት ነው። ማርያም ለሁለታችሁ ስጦታ ተልኮላችኋል ሲባል የሆነ ግራ ገብቶት ነበረ። ፉአድም ብዙ ደስተኛ አልነበረም ማለት ነው። ምክንያቱም ለሁለቱ ስጦታ ሲሰጣቸው ሰጫዋ ደግሞ ፈትያ ስትሆን ትንስ ያወዛግባል ማለት ነው። እነሱ ኦኬ ሰጩ ማንም ይሁን ማንም፣ አንደኛ ስማቸው እንዲገለጽ አልፈለጉም፣ ሁለተኛ ደግሞ ለብሩክና ለፍቅር ያ እንግዲህ እንደ አመለካከታቸው ወይም ደግሞ እንደ ውደታቸው ሊሆን ይችላል። ሌላ ኩት ምንም ማድረግ አይቻልም። ግን ደግሞ ፈትያ ደግሞ ያንን ስጦታ ስጪ ስትባይ፣ አንደኛ ወይ በፍቅር ቻናል ወይም ደግሞ በቡራክ ቻናል ወይም ደግሞ በራስ ቻናል መሆንም ይቻላል። ግዴታ ፉአድን ጠርተሽ እሱ ባለበት ለእነሱ ለሁለቱ መሆኑን እያወሽ ስጦታው ስጪ የተባልሽው እሱ እዛ ጋ መቼም በጣም ደስ ይለዋል ብለሽ አታስቢም። በእርግጠኝነት ማለት ነውና ይህ ነገር ምናልባት አላሰብሽበት ሊሆን ይችላል። ግን ደግሞ እሱ ሲከፋው ምን ነው አስከፋህ? ምን ሆንክ? ምነው ባህ ቀረረ እያለችው ነበረ ማለት ነውና፣ እስከዚህ እስከሚደርስ ድረስ አንደኛ እሱ እንዲከፋ አልፈልግም። እሱ የሆነ ነገር እንዲሆን አልፈልግም በቃ ምርጥ ጓደኛው ነው መሆን የምፈልገው ትላለች እና ይህ ነገር አንድ ሰው እንዳይከፋ ወይም ደግሞ የሆነ መጥፎ ስሜት እንዳይሰማው ከተፈለገ ያንን መጥፎ ስሜት እንዲሰማው ማድረግ ምን አስፈለገ? ምክንያቱም ስጦታ ስጪ ከተባች ወይ ሁለቱን ብቻ መስጠት ወይም ደግሞ እሱን ያለ መጥራትም ይቻል ነበረ። ፍቅር ራሱ እያለቻት ነበረ። ይህ ነገር ከሆነ ለምን እሱን መጥራት አስፈለገ? ጥሩ አይደለም። እኔ ማች ልብስ ከማንም ሌላ ሰው ጋር ከፎፉ ውጭ ለብሻ አላቅም እያለች እየተናገረች ነበረ። ፍቅርም ማለት ነው ፍቅር ደስተኛ አይደለችም፣ ቡራክም ደስተኛ አይደለም። እዛ ጋር የሚፈለገው እነሱን ሰርፕራይዝ ማድረግ ከሆነ ሁለቱም ብቻም ሰርፕራይዝ ማድረግ ትች ነበረ። ካሜራን መያዝ ከፈለግሽ ደግሞ ወይ ለራስሽ ከሶስት አንዳችሁ መሆን አለበት እንጂ ፉአድ እዛ ጋር ይመለከተዋል ብዬ አላስብም። ታሊያ ክል ባለፈ የሰራችሁት ቪዲዮ ላይ ቡራክ ፍቅርን ሰርፕራይስ ሲያደርጋት ሁለታችሁንም ጠርቷችሁ ነበረ። ሁለታችሁን የጠራባችሁ ምክንያት ደግሞ ተናግሯል ማለት ነው። አንደኛ ፉአድ ቀንቶ ወደ ፍቅር እንድመለስና እንዲታረቁ ስለፈለገ ነው ብሎ ተናግሯል ማለት ነው። ያው እንግዲህ ይህን ነሱ የተናገሩትን ነው እኔ ልናገር የሚችለው ማለት ነው። ያ ነው ማብራሪያ የሰጠንበት ምክንያት። የዛሬው ግን ሁለቱን ሰርፕራይዝ አድርጊ ተብለሽ እሱን ናቶሎ ብለሽ እንዲሁም ደግሞ ካሜራማን ይዘህ ጠብቀኝ ቪዲዮ እንሰራለን ስትዪው እና ደግሞ እነሱ እንደሚመጡም ደግሞ አልነገርሽውም፣ እና እነሱ ይመጣሉ ብለሽ ስትነግሪው ይመጣሉ እንዴ ምንድን ነው ስትዪው ነው እንደገና አይ ስጦት አላቸው የሁለቱ ብለሽ የነገርሽው ማለት ነውና፣ ስለዚህ ይህ ነገር ጥያቄ ምልክት አለው። ጥያቄ ምልክት ያለው ግን ማን ነው የሚመልሰው? የሚመልሰውን እናንተ ራሳችሁ ታውቃላችሁ። ምክንያቱም የወይ ቅርታ ብላችሁ የሆነ ነገር ብላችሁ ዳግም ቪዲዮ ስለምትሰሩ ማለት ነው። አሁን ላይ የተለያዩ ቪዲዮዎችን የሆነ ነገር ሲከሰት አይ ይህን ለማለት ፈልገን ነው እያላችሁ ማብራሪያ እየሰጣችሁ ስለሆነ ለዚህም ማብራሪያ ትሰጣላችሁ ብለን ተስፋ እናደርጋለን። ግን ደግሞ አንዳንዴ ሳናስባቸው ስህተቶች ይፈጠራሉ። ነገሮችን የምናውቃቸው ከስህተት በኋላ ነው። ምክንያቱም ያድርጊት የሆነ ነገር ይፈጸምና ከዛ በኋላ አረ ይሄ ነገር ትክክል አይደለም ስንባል ወይም ደግሞ ራሳችን ደግሞ ያን ነገር በኋላ ላይ ያስበን ስናገኘው ለዛ ምላሽ ልናገኝ እንችላለን። ራሱ ስትናገራት ለምን እንደዚህ መሆን የለበትም ስትላት ይቅርታ ይሄ ይፈጠራል ብዬ አላሰብኩም ነበረ እያለች ነበረ። ፎአድም ደግሞ እንዲከፋውም ደግሞ እንዳልፈለገች ተናግራለች ማለት ነው። ግን የዛሬው ቪዲዮ ምንም ነገር አንደኛ፣ ፉአድ አልተደሰተም፣ ሁለተኛ ነቡራክም እንዲሁም ደግሞ ፍቅርም አልተደሰቱ ሰርፕራይዝ ሊሆንላችሁ አልቻለም ማለት ነው። ሰርፕራይዙ እንግዲህ በዚህ ነገር ተበላሽቷል። አንደኛ ቪዲዮውን ራስሽው እንደ እንደጀመርሽ ጨረሹ ብሏት ነው ፉአድ ሄደው ማለት ነው። ብቻ ስህተቶች የሚፈጠሩት ከድርጊት በኋላ ነው። ድርጊቱ መፍትሄ ያደረገኛው ደግሞ አንድ ሰው የሆነ ነገር ሲጀምር ነውና ምንም ማድረግ አይቻልም ማለት ነው። የዛሬ ቪዲዮችን ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ